ሀጫሉ ኢትዮጵያዊነትን አያቀነቀንም ብሔርተኛ ነበር፣ እንዴት እኛም ማናውቀው ሌላ ሀጫሉን ነው ወይስ የሚለው እንዴት ነው እያሉ ትላልቅ የሚባሉ ሚዲያዎች ሁላ እየኮሰቱት ይገኛሉ። ለዚህ ምን ትላለ? ነው አይ ነው ኢትዮጵያዊነት ላይ የኔን አርአያ መከተል የሚፈልግ ልጅ ነበር። እግዚአብሔር ከሁላችንም ላይ ነው ሀጫሉን የነጠቀው። ሁልጊዜ ፈጠራ ላይ ነው፣ ሁልጊዜ ስነ ጽሁፍ ላይ ነው፣ ሁልጊዜ ርዕሱ ደግሞ ኢትዮጵያዊነት ነው። ባለፈው በሀጫሉ እንትን ላይ ተሰብስባችሁ ዶክተር አሊ ቢራ አንተም ንግግር አድርገህ ነበር እና እዛን ንግግር ያንን ንግግር ብዙ ሰዎች ቆርጠው አውጥተው በሶሻል ሚዲያ እያራገቡት ይገኛሉ። እና እዛ ላይ ሀጫሉ ሁንዴሳ የአንተን ስራዎች እንደሚያደንቅ ኢትዮጵያዊነትን ያቀነቅን ነበር እያልክ ትደመጣለህ። እና ያንን አንስተው እነሱ ምን ይላሉ፣ ሀጫሉ ኢትዮጵያዊነትን አያቀነቅንም ብሔርተኛ ነበር፣ እንዴት፣ እኛም ማናውቀው ሌላ ሀጫሉ ነው ወይስ የሚለው እንዴት ነው እያሉ ትላልቅ የሚባሉ ሚዲያዎች ሁላ እየፎሰቱት ይገኛሉ። ለዚህ ምን ትላለህ? ነው አይ በመሰረቱ እኔ እንደ ጥበብ ሰው ወይም እንደ ታላቅ የሞያ ሰው እንደ ታላቅ ወንድም በቅርብ ያለን ግንኙነት ሊሰራ የሚችል ባጭሩ የመከሰቱ ነገር ቆጭቶ ነው ለምን በውስጡ ኢትዮጵያዊነት በጣም ያለው ልጅ ነው። እንግዲህ ብዙ እርሰቶች ነበሩ፣ የሚሰራም ተዘጋጀ ነበር። ከዛ ውጪ የአመለካከቱን ነው እምነቱ ኢትዮጵያዊነት ላይ በጣም ጠንካራ ነበረ የኢትዮጵያ ሀገሬ ነገር ነው እና የመጨረሻ አላውቅም ግን በእውነት ለመናገር በኢትዮጵያ አምላክ ስም ነው የምናገረው። ይሄ ልጅ እጅግ በጣም

ከሌላ ነገር ከፖለቲካ ጋር እያያይዙታል። እሱ ነው እንደዚህ ያለው፣ ከቲፒኤልኤፍ ከህወሀት ጋር ነው እንደዚህ የሚለው ብዙ ሰዎች ሲሉ ሰማለሁ። አይ በፍጹም እኔ ቀጠርቼ ነው ተጋብዬ ነው። እዛ ላይ ደጋግሞ ያንተን እንትን ያነሳል። አንተ የሀገር ዘፈን በመሰለ በጣም እጅግ በጣም ይወዳል። ዘፈን እንኳን ልጅ ዘፈኔን

ሰው ብቻ ነው የሚያው ልጁ እንዴት ተዘጋጅቶ ነበር ከኢትዮጵያ ብለን አብረን ዝግጅት ነበረ። ይገርመኛል። እና እኔው ሁሉም ሰዎች ለእኔ እኩል ናቸው። ግን ለምን የፖለቲካ መጠቀሚያ ለምን ይሆናል? ለምን በኛ ህይወት ቁማት ይጫወታሉ ሰዎች? ይሄ በጣም ያሳዝነኛል። ስለዚህ በህይወት

መጀመሪያችን በቤታችን የምንለውን ነገር እያመቻችን ነው ያለ ነው። ለምን ሰው ይሞታል? ለምን ሰው ይገደላል? አንድም ሰው መሞት የለበትም። የተሳሳተውን አስተምረን ሄድ ነው ያለበት ነው። ከሁሉ በላይ ደግሞ እንደ ጥበበኛ መሞቱ ምናልባት እንግዲህ የማርበው ነገር ካለ መቼም ያስተምረኝ ከእሱ ነው። ኦኬ፣ ያለውን ነገር እኔም አሁን ይህንን መልእክት በቀጥታ አስተላልፍላቸዋለሁ። እና በተረፈው ነዋዬ ፍቃደኛ ሆነ ይህንን ንግግር ስላሰጠኝ ከልብ ነው ማመሰግነው። እኔ ሁሉም ደውለው ያላቸው ኮሜንት ቢሰጡኝ

ሲጀመርም እኮ ነዋይ፣ እኛ ከልጅነታችንም ጀምሮ አንተን የምናውቅህ በዘፈንህ በድምፃዊነትህ ነው። ፖለቲከኛ አይደለህም።

በምንም አይነት አለ አንዳንድ አክራሪ ሰኞች ፈጠሩ ቢችሉ በዘመን በሂደት ያሸንፋቸዋለ ብዬ አስባለችኖራል። በቃ እንዳንተ አይነት ማንም ቀና ሰው ደውለው ያነጋግረኝ ማለት የምፈልገው የልቤን ይህንን ነው። ሁለት ምንም እኔ ዘፈን እየሰማ ያደገር ዘፈን የጀመረው አሁን ነው አሜሪካ በኋላ ከመጣው በኋላ ያሳዝናል።

ስለዚህ አሁን ይህንን ነገር ከሚያራግቡት ይልቅ አንተ የምታውቀውና ለአንተ የተገለጠልህን ያክል ሀጫሉን የምታውቀውን ያክል ነው የገለጥከው አንተ ነው። ያን ያህል ቅርበታችሁን ማ ሰዎች የሚያይበት አንድም እየት